ኢትዮጵያዊውን የደበደበ የውጭ ሀገር ሰራተኛና ኃላፊው ከሀገር ተባረሩ። በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመ የውጭ ሀገር ዜጋና ጉዳዩ ይመለከተዋል የተባለ የኩባንያው ኃላፊ ከሀገር ተባረሩ። አሰላሙ አለይኩም ወረህመቱላህ ወበረካቱ፣ እንደምን አላችሁ? ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃ እናምራለን። የሐዋሳ ልዩ የኢኮኖሚ ዞን ስራ አስኪያጅ አቶ ማቲዎስ አሸናፊ ለቢቢሲ እንደተናገሩት ከስራ ሁኔታ ጋር በተገናኘ በተከሰተ አለመግባባት የውጭ ዜጋ የሆነ ሰራተኛ አንድ ኢትዮጵያዊ ላይ በፈጸመው አካላዊ ጥቃት እርምጃው ተወስዷል። ክስተቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ መጋራቱን ተከትሎ ጥያቄና ቁጣ የተፈጠረ ሲሆን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ድርጊቱ ተቀባይነት የሌለውና አስፈላጊው እርምጃ እንዲወሰድ እንደሚያደርግ ገልጾ ነበር። በተለያዩ ጊዜያት በአንዳንድ የኢንዱስትሪ ፓርኮች ውስጥ የሚገኙ የኃላፊና የስራ መሪ የሆኑ የውጭ ዜጎች በኢትዮጵያውያን ሰራተኞች ላይ አካላዊ እና ስነ ልቦናዊ ጫና እንዲሁም ጥቃቶችን እንደሚፈጽሙ ሲሰማ ቆይቷል። የሐዋሳ ልዩ የኢኮኖሚ ዞን ስራ አስኪያጅ አቶ ማቲዎስ ለቢቢሲ እንደገለጹት ድብደባው መፈጸሙ እንደታወቀ ተጎጂው ሰራተኛ የሕክምና ድጋፍ እንዲያገኝ መደረጉን እንዲሁም አስፈላጊው መረጃ ተሰባስቦ በጥፋተኞቹ ላይ ተገቢው እርምጃ እንዲወሰድ ተደርጓል። የኢንዱስትሪ ፓርኮችን የሚያስተዳድረው ኮርፖሬሽን እርምጃውን ተከትሎ ባወጣው መግለጫ ጥቃት ከፈጸመው የውጭ ሀገር ዜጋና ኃላፊው በተጨማሪ ችግሩ ከደረሰበት ደረጃ ላይ ከመድረሱ በፊት አስፈላጊውን እርምጃ አልወሰዱም የተባሉ የኩባንያው አምስት ኃላፊዎች ላይም እርምጃ መወሰዱን አስታውቋል። ኢትዮጵያዊ ሰራተኛን የደበደበው የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ ይመለከተዋል የተባለ የኩባንያው የስራ ኃላፊ በተቆጣጣሪውና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከስራ መሰናበታቸውን አስታውቋል። የዞኑ ስራ አስኪያጅም በሁለቱ የውጭ ዜጎች ላይ ከተወሰደው ከስራ የመባረር እርምጃ በተጨማሪ ከሀገር እንደተባረሩ ገልጿል። ለሁለቱ የውጭ ዜጎች ከሀገር መባረርና ለሌሎች ኃላፊዎች መቀጣት ምክንያት የሆነው በግጭት የተፈጠረው በሐዋሳ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ኩባንያ ውስጥ ለመሆኑን ስራ አስኪያጁ ተናግረዋል። ያለመግባባቱና የግጭቱ መንስኤ ኢትዮጵያዊው ሰራተኛ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘህም በሚል እንደሆነ እና ይህንንም ተከትሎ ዜግነቱ ባልተጠቀሰ የኩባንያው ተቆጣጣሪና በሰራተኛው መካከል የተፈጠረው ውዝግብ ወደ አካላዊ ጥቃት መድረሱ ተገልጿል። በሐዋሳ ኢንዱስትሪ ፓርክ ውስጥ በሚገኘው ኩባንያ ውስጥ በኢትዮጵያዊ ሰራተኛ ላይ የተፈጸመውን ድብደባ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ በስፋት የተሰራጨ ሲሆን በቪዲዮ ላይ የስራ ልብሳቸውን የለበሱ ሰዎች በተሰበሰቡበት፣ ዜግነቱ ያልተገለጸው የውጭ ዜጋ በአንድ ግለሰብ ላይ ድብደባ ሲፈጽም ይታያል። ግጭቱ የተፈጠረው በስራ ቦታው ውስጥ እንደሆነ ከቪዲዮው መረዳት የሚቻል ሲሆን ተደብዳቢው ራሱን ስቶ ሲወድቅና ሌሎች ከበው ሲመለከቱት ይታያል። የተለያዩ አስተያየት ሰጪዎችም እንዲህ ያለው ክስተት ኢትዮጵያውያን ሰራተኞች ላይ እየተለመደ መምጣቱን እና ያልታዩ በርካታ ሊኖሩ እንደሚችሉ አስተያየት ሰጥተዋል። ክስተቱ ያጋጠመበት የሐዋሳ ልዩ የኢኮኖሚ ዞን ስራ አስኪያጅ አቶ ማቲዎስ አሸናፊ ግን በዞኑ ውስጥ የሚሰሩ ሰራተኞች መብትና ክብር እንዲጠበቅ በህግና በስርዓት ክትትል እንደሚደረግ፣ ችግሮች ሲያጋጥሙም ተገቢው ሕጋዊ እርምጃ እንደሚወሰድ ለቢቢሲ ተናግረዋል። የተፈጸመውን ድብደባ ተከትሎ በደረሳቸው ሪፖርት መሰረትም በሁለቱ ላይ ከሀገር የመባረር እንዲሁም በሚመለከታቸው ሌሎች ላይ ደግሞ ተገቢ የሆነ እርምጃ መወሰዱን ለአብነት ጠቅሰዋል። የኢንዱስትሪ ልማት ኮርፖሬሽን በበኩሉ የተፈጠረው አለመግባባት መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በህግና በድርጅቱ ፖሊሲ መሰረት መሆን ነበረበት በማለት ከዚሁ ክስተት ጋር በተያያዘ በአምስት የኩባንያው ኃላፊዎች ላይ እርምጃ መውሰዱንም አስታውቋል። ተጨማሪ ሶስት ኃላፊነታቸውን በአግባቡ አልተወጡም የተባሉ ስራ አስኪያጆችም ከባድ የጽሁፍ ማስጠንቀቂያ እንደተሰጣቸው ኮርፖሬሽኑ ጠቅሷል። የኢንዱስትሪ ልማት ኮርፖሬሽን ቀደም ሲል ባወጣው መግለጫ ላይ የተፈጠረውን ድርጊት አውግዞ ድብደባ የደረሰበት ኢትዮጵያዊ ሰራተኛ እንደታከመና በመልካም ጤንነትም እንደሚገኝ ገልጾ ነበር። የኢትዮጵያ ኢንቨስትመንት ኮሚሽንም እንዲሁ በተመሳሳይ በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኝ ኩባንያ ውስጥ በተፈጸመ ድርጊት ተቀባይነት የሌለው መሆኑን ገልጾ በዚህ ጉዳይ ላይ ሕግ ተላልፈው በተገኙ የድርጅቱ ሰራተኞች ላይ ተገቢውን እርምጃ እንደሚወስድ ገልጾ ነበር። የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስር ልዩ የኢኮኖሚ ዞኖች አንድ ነጻ የንግድ ቀጠናና ሶስት ፓርኮችን ያስተዳድራል። ሰራተኛው የተደበደበበት ሁለት የውጭ አገር ዜጎች ሰራተኞቹ ከሀገር የተባረሩበት እንዲሁም ሌሎች ባልደረቦቹ ላይ አስተዳደራዊ እርምጃ የተወሰደበት ቶዮ ሶላር ኩባንያ 20 ሺህ ያህል ሰራተኞች አሉት። በተጨማሪም በየወሩ ከ15 ሚሊዮን ዶላር በላይ የሚያወጣ ምርት ወደ ውጭ ሀገራት ኤክስፖርት እያደረገ ያለ ኩባንያ መሆኑ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ጠቅሷል። ዘገባው የቢቢሲ ነው። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አይዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ።